እርግጠኛ ነው ስንት አይ ነበር ቢኖር ምሳሌ ነ ያልኛ ኪላም ምሳሌ ግዲሲ ላይ አሁን 50 ሆነ 100 ሆነ 10 ብር ሆነ 20 እያልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ በድጋሚ በአዲስ ቪዲዮ ተገኝተናል። ለባለፉት ሁለት ቪዲዮች ከቤት ውስጥ ነበረ ቪዲዮ የሰራ ነበረው። ዛሬ ተሳክቶልን እንጭወተነ እድሜ ለካሜራ ማናችን። ለማንኛውም የዛሬ ቪዲዮ የሚሆነው መንገድ ላይ የሆኑን ሰዎች እናስቆም እና ቸግርን እንላለን ወይ ታክሲ ወይ ዳቦ ወይ ነገር ቸገረ ምን እንጠይቃለን ከዛ የሚሰጡን ብር ላይ ጨምረን ሰዐቸዋለን ማለት ነው። መልካም የሆነ ሰው የሰጠንን እንሰዓለን ማለት ነው። ይሄን ነው የሚሆነው። በስቲ መንገድ ላይ እንሂድና እንወጣና የሚለውን ነገር አብረን ምን ነው የሚሆነው? ለማንኛውም ሰብስክራይብ አድርጋችሁ እረ በጣም ከባድ ነው ግን መንገድ ላይ መቆም። ለማንኛውም እስቲ ሰው እንጠይቃለን። ብር የሚሰጥ ሰው ካገኘን አገኘን፣ ካላገኘን አላገኘን ነው። ግን የሚሰጥንን ሰው ጨምረን እንሰጧለን። ያስፈራል። አደባባ የሰው አይን ክፉ ነው። ለማንኛውም ስንጠይቅ ፊቱ ብዙ ማያስፈራ ሰው ምናም ፈልገን ነው የምንጠይቀው። ሰላም ነው ሙዬ ሰላም ነሽ? ዘግታ ለይደች ምን ልትበልስ? እናቻለችም አስቲና አባ፣ ሰላም ነው። እንዴት ነሽ? አማን ነው ሁሉ ፒስ። የምትሰራ የለም? ከስራ የመጣሽ ነው? እኔ ወደዚህ ነው ሰፈሪ ወደ ጦራ አካባቢ ነበረ ለመሄድ ነበር

ስለዚህ ካሜራ ውስጥ ተቸግሬ ነው ማለት ነው። ስለዚህ አንተ ሰይስ ስለነበረ ያው ያውቃል ለበጎነት ነው ነው አሁን የመርካቶ

ሰው ወደ ስራ ላይ ነው የሚሆነው። ጠዋት ያስጠርቃሉ ማታ ያስጠ ጠዋትም አልፎ አልፎ ቡና ጋር ምናምን ታስጠርቀውና ከዛ ወደ ማታ አካባቢ ማንም ያስጠርጋል። አሁን እኔ አሁን ከዚህ በኋላ ሰው ወደ ከስራ መልስ ሲሆን በቃ ሞጫ ሞጫ ዝናብ ሰላም፣ ሰላም ነው። እንዴ ሻማን ሰላም፣ አንድ ነገር አስቸግርሽ ፈልጌ ወደዚህ ወደ ትራንስፖርት ልትሰጠኝ ነው መሰለኝ፣ ልትሰጠኝ ነው መሰለኝ። እዛ መኪና ስም ነው ቪዲዮ እየቀረጽኩ ነበር እና ብዙ ሰዎች ብሎ እየሄዱ ነበር ሰዎች እጥፍ አድርጊ እየመለስኩላቸው ነበር እኔ ፈልጌ ሰው ለመልካምነት ይችላል አስርቱ ስንት ነው የዚህኛው

አንዳንዶች መልስ የማይመልሱ መልስ የማይመልሱ አሉ። ሰው መጠየቅን ከባድ ነው። የሰው ፊት የሰው ፊት መርዝ ነው ከባድ ነው። ተማ ሰላማሽ እንደት ነሽ? አንድ ግን አስቸግርሽና እምቢ ብላኝ ነች። ሰላም ናችሁ ነው። አንድ ነገር አስቸግራችሁ አንድ ነገር አስቸግራችሁ ሰላም ናችሁ። እዚህ ጦር ያላችሁ ለቤት ፈልጌ ነበር። የትራንስፖርት ትሞሉኛላችሁ? ስንት ነው እ አስር ብር ግን ያደርሰኛል? 10 ብር ብዙ

እኔ ቪዲዮ እየሰራሁ ነው። ለቅንነታችን ነው። እሺ፣ አመሰግናለሁ። በቀላሉ ቡናቱበት ሻው። እሺ፣ ሰላም አድሶ ተገኘው። ገና ጥሩ ሰው ማለት ነው። ጥሩ ሰው ገና ተገኘ። ሰዓቱ እየመሸ ነው። ምንም ሰው የለም። አንዳንዱ ሰው ፊቱ ያስፈራል። ለማንኛውም እስኪ አንድ ሰው ሼክ እና ገና ከዚህ ጋር እንሄዳለን። የሰው ያለ ሆይ፣ የሰው የለም ሆይ

ሰላም አለይኩም። አማን ነው። እንዴት ነህ? ሰላም ነው። አንዴ ላስቸግርህ። እንዴት ነህ? ጦር ኃይሎች ለቤት ልጅ የነበረ ከዚህ የጦር ኃይሎች ታክሲ ትሞላልኛለህ? እሺ። አብሮ ይስጥልህ። አላህ እስቲል አላህ እስቲል ያውሩ እስቲል ምን ማድረግ ይቻላል እንግዲህ። አላህ የሰጠው ይበልጣ። አማን ነው። እንዴት ነሽ? ሎዝ ምናምን ስራ አሪፍ። ከዚህ ጦር ኃይሎች ትራንስፖርት ይገኛል? አዚህ ትራንስፖርት ጦር ኃይሎች ስንት ነው የትራንስፖርት ራችን? ሰላሳ ብር ነው። ሰላሳ ብር እሺ። ነው የሆነ ብር ትራንስፖርት የሆነ ያለሽ? እኔ ምንም ብር የለኝም። አንቺ ደስ ያለሽ ታክሲ ቢያዣማ ችግር የለም። ሰው እጠይቃለሁ። አሁን ገንዘቡ ስለሌለኝ ነው። ገንዘብ የሆነ ብር አትሙላኝ። ስንት ነው? ባስር ብር እኔ ቸግሮኝ አይደለም ብር፣ ግን እዚህ ጋር ሰው እየጠበኩኝ እኔ